ቀጣይ ክፍል ብሌንና አቤል እንጂ መጥቻለሁ። ሰላም ውድና የተከበራችሁ ውድ ቤተሰብ እንዴት ናቸው? ደህና ናችሁ ወይ? አለን እንግዲህ በመሃል የዘለልኩት ክፍሎች አሉ። ለማንኛውም ከሁሉም ትንሽ ነካ ነካ እናደርጋለን። ለማንኛውም ብሌንና አቤል እንግዲህ ብሌንም በጣም መልካም ሰው እና ጥሩ ሰው የምታሳዝን ታታሪ ጎበዝ ሰራተኛ ናት። ቡና በጀበና እምትሰራ እህታችን ናት። ቴና እህቷ ናት። ትንሿ ጣፋጯ፣ የምትወደድ ማለት ነውጠነእንዲሁም ሰው ቴናዬ ብሌንን እናቴና አባቴን ካላመጣሽ ብላ በጣም ነው የምታስቸግራት፣ በጣም ነው የምታስጨንቃት። ነገር ግን አቤልን ካገኘችው በኋላ በቃ አባቴ ብላ ተቀብለዋለች። የምትጠራውም አባቴ እያለች ነው የምትጠራ። እሱም ልጄ በጣም ነው የሚንከባከባት። የሚገርማችሁ ነገር ማለት ነው ሩት ናት የምትባለው። ክፉ ናት በጣም ማለት ነው፣ በጣም ክፉ። ለአነጋገሯ እንኳን ትንሽ ለከት የላትም። ምክንያቱም ብሌን በሌለችበት ባለዋለችበት ቦታ ውላለች። እንደውም ደግሞ እሷ በሂልማ በሂልማም አላሰበችም ብሌን ማለት ነው አ ነገር ግን በግደታ ቃላችሁ አንዳንድ ቅናተኛ ሴት ወይንም ደግሞ የሆነ በቃ ሰው ጣት ገባ እየተገባ እየተወጣ የምትል ሴት ወይንም ደግሞ ወንድም ይኖራል። እንደዛ አይነት ማለት ነው። በቃ በግድ ሰውዬ ያልሄደበት ያልደረሰበት ቦታ ደርሳ ብላ መክሰስ ማለት ነው። እና ምናልባት አቤልን እንጠራጠራለሁ። አቤል ምናልባት ብሌንን ይወዳታል ብዬ ነው የማስበው ማለት ነው። ከመጀመሪያ ጊዜ ጀምሮ አቤል ለብሌን ቦታ አለው በእርግጠኝነት እናገራለሁ ማለት ነው። ብሌን ግን አስባም አታውቅም። መልካምነቱ እና ባለፈው እንግዲህ ችግር ሲያጋጥሟት ቤቱ ደረሰ ወስደዋት ቲናን ያው አፍኖባት ስለነበረ በዛ ምክንያት ልጅቷ ማንም እንዳይነካት እንዲሁም ደግሞ ፍራቻ እንዳይኖር ወደ ቤታቸው ወስደው ነበር። እዛ ግን ሩት ናት አላስቀምጥም ያለቻት ማለት ነው። በእሷ ምክንያት ነው ብሌን ወደ ቤቷ የተመለሰችው ማለት ነው። አስባችሁታል እንግዲህ ጨራሽ እሷ ያላሰበችውን ባሌን ውሰደሻል አቤል ይመልሽልኝ ያለች ቁም ስጋን ያሳይታት ነው ብሌን ወታ ሄደችው ማለት ነው። አሁንም እሷ በሚሰራበት ቦታ እየመጣች በጣም ነው የምትበጠብጣት ማለት ነው። ወንበሮቿን፣ ምናቿን፣ እቃዎቿን እስከመደፋፋት ድረስ ማለት ነው። ሩት የምትፈልገው ከአቤል ገንዘቡን ነው። አቤል ብራለሁ አብታም ነው፣ አብታም ልጅ ነው በውሸት ነው ልጅም አርግዣለሁ ያለችው። አርግዛ አይደለም በውሸት ነው አርግዣለሁ ያለችው ማለት ነው። እሷ ያረገዘችው ለሌላ ሰው ነው። ሌላ ፍቅረኛ ነበራት፣ ሌላ ሕይወት ነበራት። አቤል እንዴት እንዳጣመደችው አላውቅም። እና ምንድን ነው እሷ የምትፈልገው? የአቤልን ንብረትና ገንዘብ ለማግኘት ብቻ ነው። ለቤተሰቦቹ ድረስ ደውላ ሸማግሌ መላክ ያለባቸው ሻማግሌ መላክ ያለባቸው እኔ ነብስ ጦር ነኝ እያለች ለአቤል ቤተሰብ እንደውላ ትናገራለች። ታስባችሁታል እሷ በቀቶሉ በፍጥነት ሻማግሌዎቹ ተልኮ ሰርክ ተደርጎ ፍርማ ነው የምትፈልገው። በቃ ንብረቱን ለመውሰድ እና ለመካፈል ማለት ነው። ያቺ ጎደኛ ራሱ የሩጥ ጎደኛ ሰላም የምትባለው እሷ ራሱ ነገር ምክንያቱም የሩት የልጅ አባት ታገኘዋለች። ምክንያቱም እሷ ምናልባት ከዚህ ከአቤል ንብረት ተካፍላ ስትሄድ ወይም ደግሞ ስታገኝ ብቻ የሆነ የተወሳሰበ ነገር አለ፣ እሷ የምትፈልገው ነገር አለ ማለት ነው። አሁን ሰርጉ እንዲፋጠን በቃ ተንኮል እንዲትሰራ የምታደርጋት ራሱ ያቺ ጎደኛዋ ናት ማለት ነው። ምስኪን ብሌን፣ ምንም በሌለችበት ምንም ባላደረገች እየሄዱ እያሰቃዩባታል። አሁን ደግሞ እግሯ ላይ ወድቃ አስመሳይ ማለት ነው፣ እባክሽን ከህይወቴ ውጪ የሊጭ ነባት እልሽልኝ እያለች ትገኛለች ማለት ነው ለብሌን። ብሌን ግን የለችበትም፣ ከዚህ በፊትም አልገባችበትም። ስራዋን ነው የሰራች ያለችው። አቤን ለእሷ መልካም እንደሆነ ብቻ ነው የምታውቀው። ለቲና በቃ በእንዲህ በወዳጅነት ወይም ደግሞ በመልካምነት ቀርቦ አባቷ አባቴ ስላለችው አባት እሆንሻለሁ ብለው ስለተቀበለ ብቻ ነው የቀናቸው። ምክንያቱም ቲና ትንሿ የአባት ፍቅር የእናት ፍቅር ትፈልጋለች። እዚህ ጋ ያለችው እህቷን ብቻ ነው እያየች ያለችው። አሁን ግን ብሌን ራሱ ከዛ በኋላ እናቴን አባቴን ብለን ጠይቃ አታቅም። አሁን አቤሌን ካገኘች ትበላለች፣ ትጠጣለች፣ ታጠናለች፣ ትማራለች። እሱን ካጣች ደግሞ ታኮርፋለች፣ ትናደዳለች። ምክንያቱም በቃ እሱም ማጣት አትፈልግም ማለት ነው። እሱም ጥሩ ጥሩ እንዳባት ሆኔ የተቀበላት ዜናን ማለት ነው። እና ብሌኑን እውነት መናገር ፈርታለች። ምክንያቱም ባለፈው እኔ ለገንዘብ ብቻ ነው የሚፈልገው እሱን እኔ ከሱ ጋር ብቻ ነው የሚፈልጉ ስትል ሰምታታለች። ሩትን ማለት ነው። ነገር ግን እንዴት ብዬ ነግሬው እንድጣሉ አደርጋቸዋለሁ? እንዴት መሀላቸው ገብቼ የማይሆን ነገር እናገራለሁ? እሱ በራሱ መንገድ መድረስ አለበት እንጂ እያለች ነው። እሷ ግን ሰርጉን እያፈጠነች ነው። ሰርጉ የተደረገ ማለት ታፈራረሙ ማለት ነው። ግን እኔ ብሌን ብትነግረው ብታስረዳው እሱ እሱን እንደማትፈልግ፣ እሷ እሱን ፈልጋ እንዳልሆነና ንብረቱን ብቻ እንደፈለገች አንዴ ለአቤል ብታስረዳ፣ ጦርነት ወይም ማርቴ ንገሪ ተናገሪ እያለቻት ነው። ማርቲ ደግሞ በጣም ጎበዝና እጀግና ጥሩ ልብ ያላት ጓደኛ ናት፣ ለብሌን ማለት ነው። እሷ ናት ራሱ ሄሮት ወደ ቤት ድረስ መታ ብጥብጥ ስታረጋት እሷ ናት በቃ የሆነችላት ማለት ነው። እና ጥሩ ጎበዝ እና ጀግና ጎደኛ ናት ማለት ነው። እንደዚህ አይነት ጎደኛ ይስጣችሁ አሜን በሉ። እና ምናልባት ማርቲ ወይ ብሌንም ቢካለች ማርቲ ብትነግሮ ለአቤል እንዳይጎዳ። ምክንያቱም አስባችሁታል፣ ከተፈራረሙ እና ከተጋቡ በኋላ ሩት ክፉ ናት፣ በጣም መጥፎ ናት ማለት ነው። መጥፎ በቃ አቤል ደግሞ እንዴት እንደሚጎዳ ታውቃላችሁ። እንግዲህ አሁን ለልጅህ ነው ብላለች። ልጅም ልጅ ነው ብሎ አምኖ ተቀብሏል። አሁን ሰርጉ ከተደረገ በኋላ ልጅም ያንተ አይደለም ሲባል እንደገና ደግሞ ንብረት ስትካፈል በቃ አቤል ምን ያህል እንደሚሰበርና እንደሚጎዳ ብሌን ማሰብ አለባት። ቢረዳም ባይረዳም ሰርጉ ከመደረጉ በፊት ብሌን ብት ነግሮ ለአቤል መልካም ነው። ቢያውቀው ይሻላል። ምክንያቱም እሷ ሩት የምትፈልገው ነገር ከባድ ነገር ስለሆነ ማለት ነው። ብሌን ደግሞ ሳምተዋለች አለች ይሄንን ችግር። ስለዚህ አቤል ማወቅ አለበት ብዬ አስባለሁ። ምናልባት ማርቲ ብሌንን እንድትነግረው እያበረታታች ነው አሁንም ቢሆን ማለት ነው። እና አቤል ማወቅ አለበት፣ መጎዳት የለበትም። እሱ መልካም ልጅ ነው፣ እሱ ጥሩ ሰው ነው። ስለዚህ ንገሪው። ከዚህ በፊት ልትነግረው ነበር፣ ግን ስልክ ተደውሎለት መሄደ ማለት ነው። እናም ወይ እሷ አልናገርም ካለች ማርቲ ብትነግሮ መልካም ነው። ምክንያቱም ቢያንስ ቢያንስ ይጠራጠራል፣ ወይም ደግሞ ሐኪም ቤት በቀጥታ ወስዷት መርመራ አድርገው ልጁ የሱ ነው የሱ አይደለም የሚለውን ነገር መረዳት ይችላል ማለት ነው። ካልሆነ ግን አቤል ትልቅ ችግር ውስጥ ይወርቃል ብዬ ነው ማስበው ያ ከመሆኑ በፊት ግን ብናግሮት ቢያቆይን ደግሞ በገዛ እጁ ያቺን ጎደኛ ጠርታ ሰላምን ቤት ውስጥ ቁጭ ብሎ ሲያወሩ ወይም እያወሩ በስልክ ብቻ ይውላል፣ ወይም በገዛ እጁ ቢደርስባቸው ጥሩ ነው። አቤል ራሱ ማለት ነው፣ ራሱ ቢደርስባቸው ሰርጉ ከመደረጉ በፊት አሪፍ ነው። ግን እኔ ሩት የምታናደኝ ምን እንደሆነ ታውቃላችሁ? አነጋገሯ፣ የምትናገራቸው ነገሮች በጣም ከባድ ነው። እናንተ ጉድ እኮ ነው። ረረረረ እኔ ፍቅር ፍቅር እንላታለሁ እንጂ እንደዚህ ብዙም አይደለም ብትናገር፣ ሜዚክ ደግሞ ይይዛል። ያቺ ቡና ቀቃይ፣ ያቺ ምን ምን ምን፣ እናንተ እንዴት ነው የሚያናድደው! ግን ይሄ ነገር እኮ እውነት ያለ ነገር ነው። ታውቃላችሁ፣ እውነት ያለ ነገር የሚደረግ ነገር በቃ ዝቅ ብሎ ጎንበስ ብሎ አንገቱ ደብቶ የሚሰራ ሰው የማሳነስ የማሸማቀቅ ነገሮች ይደረጋል፣ ያሉ ነገር ነው። እንዲሁም ደግሞ ቀናተኛ ሰው የሚቀና ሰው ማለት ነው። ባሌ በቃ እሱ ያልሄደበት ቦታ ሄደዋል፣ እሱ ሳይል ውለሃል፣ እሱ ሳያደርግ አድርገሃል፣ ቁም ስቅሉን የምታበላት የምታበላ ሴሄዳለች። ዋሸው? እንዲ ያለዋሸው እውነቴን ነው ወንድም። ደግሞ እንደዛው ሚስትየው እግሯን፣ ፊትዋን፣ እጇን እንዳትታጠብ የሚፈልግ ወንድ አለ። ይሄ ደግሞ ያለ እውነታ ነው። ልብሷን እንዳትቀይር ከኩሽና እንዳትወጣ የማይፈልግ ወንድ አለ። ከቅናቱ ብዛት የተነሳ ማለት ነው። በእርግጠኝነት አለ ማለት ነው። ያ ሁሉም ባይሆኑ ማለት ነው። ሁሉም ባይሆኑም ያለ ነገር ነው። እነሱም የሰሩልን እውነትን ነው ማለት ነው። ስለዚህ ሩትም ያደረገች ያለችው ያው ጎበዝ ናት፣ እየተወነች ነው እና እንግዲህ የአንዷ ሴት አመል እያሳየች ነው ማለት ነው። ስለዚህ ብሌን ደግሞ መልካምነትን የመልካምነትን ጎን ማርትም ደግሞ የጎደኝነትን በቃ አሪፍ እንትን ነው። እኔ በጣም ወድጄ ነው የሚከታተላቸው ማለት ነው። እናንተ ምንዳ ነው ያው ተከታተሉ ስለስራቸው እየሄዳችሁ ማለት ነውና እና ቤተሰቦች በጣም መሰግናችሁ የሚመቹ ናቸው ሁሉም ማለት ነው። ሁሉም የሚመቹ ናቸው። ነገር ግን ደግሞ ያው ስታዩት አንዳንድ ጊዜ እውነት እየመሰላችሁ በቀረር የረር ትላላችሁ። ወደ ብሩት ነው የምናደደው ታውቃላችኋል። እሷ በምታወጣቸው ቃላቶች ብሌን ላይ በምታደርጋቸው ነገሮች ላይ ኖ፣ ጭቅጭቅ ንዝንዝ፣ እንዴት ነው ባልዮ ከውጭ ቤቴ ሰላም ነው ብሎ ስመጣ ምስትያቱ ሺ ብላ የምትጠብቅ ቤት ያሰባጭታል እና እንደዛ ነው። ስለዚህ አዳዲስ አይ ሁለት እየወሰደ ማለት ነው። እና ይሄን ይመስላሉ። እንዲ ቤተሰቦች መልካም ቆይተውላችሁ። ላይክ እያደረጋችሁ አለፈለፍ በሉ። መልካም ጊዜ